የሰው ልጆች ሁሉ አንተ ንጉዳ ብለው ተሰባስበው ቢመጡብህ አላህ ትጎዳለህ ብሎ ካልጻፈ ማንም አይጎዳም ማን ማንም አይጎዳም። አላህ የጻፈብህ አይቀርም። ጣሊያንም ሄደህ ብትታከም ጀናዚያ ይመጣል ከጣሊያን ካለ ትመጣለህ። አይ አይደለም እዚህ በጥቁር አዝሙድ ትድናለህ ካለ ጥቁር አዝሙድ ውጠህ ትነሳለህ። አንድ ሺህ ዶክተር ስላየህም አድንም አንድ ሰውን ብቻ ስላከመም ደግሞ አትሞትም። አላህ የጻፈው ካለ እዛች ላይ የቀረችው አንድ ማንኪያ ኩባያ ካለ ትጨርሳለህ፣ ትሄዳታለ። ገና ነው ካለ ደግሞ ትቀጥላለህ። ማንም አንተ ሉግዳ ቢል ወላሂ መጉዳት አይችልም። ቢጎዳማ ስንቱን ስንቱ ይጨርስ ነበርኩ። ስለዚህ ወንድሞቻችን ላይ የሚያመጣብን ምቀኝነት ሲመጣብን ከማቃል ረሱሉ አለይሂ ሰላቱ ወሰላም በወንድሞቻችን ላይ ምቀኝነት ከች ሲልብን ልባችን ላይ ሲመጣብን የመጀመሪያው እርምጃችን ምን ይሆናል? እስትኽፋር ነው። ጌታዬ ወይ ምዕረት አንተን እጠይቃሉ። ኢዛ ሐሰርተ ፈስተኽፊሪላ። ወንድሞች ላይ ምቀኝነት ከች ሲልብህ አስተፍሮላህ። ጌታዬ ሰጪ አንተ አደለ እንዴ? ከልካዩ አንተ አደለ እንዴ? ሁሉ ነገር ምታደርገው አንተ አደለም ብለህ ለአላህ ምረት መጠየቅ አለብን። የምቀኝነት መድኃኒቱ ኢስትግፋር ነው ማድረግ ያለብን። ስለዚህ ሙሚን ትልቁ የሥነ ምግባር መገለጫው ምንድን ነው ከተባለ ወንድሞቹ ባገኙት ነገር አይበሳጭም፣ ተደሳሽ ነው። በቃ ለምን ወንድም ባያገኝ ኖር መዝጊድ እኮ አይሰራም ነበር። ኬት መጣ? ወንድም እኮ ስላገኘን ወንድም ስላገኛል እ ምንጣፍ ያገኘው ወንድማችን እኮ ስላለ ነው እኮ አምፖል ያማሪ የተሰካለን እንዲ ኑር ሆነ መስተከ ወንድም ስላገኘ ነው። በወንድሞቹ ማግኘት የሚበሳጭ ካለ ትልቅ የዘቀጠ የስነ ምግባር ብልሽት አለበት ወንድማችን ላይ ማለት ነው። ስለዚህ የዛሬው ትልቁ ርዕሳችን ሰዎች ወሬ ያቀባብላሉ፣ ሐሜትን ይጨምራሉ፣ ውስጣቸው ግን ምቀኝነትን ይዘው ነው። በወንድሞቻችን ላይ መመቅኘት የለብንም። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም በሁለት ነገር በስተቀር መመቅኘት አይበቃም ነው ያሉት። በሁለት ነገር በስተቀር መመቅኘት አይበቃም። አሁን ይህ መስጊድ የሰራው ሰውዬ ሁሌ ሐሲዱ ብንሆን አጅራለን። የዚህ ሰውዬ ይህ መስጊድ ያሰበው የገነባው ገንዘቡን የሰጠው ሰው ሁሌ ምቀኛ መሆን ትችላለን። እንዴት ነው ምቀኛ መሆን? ገንዘቡን ያጥፋበት እንድትልኮ አይደለም ያ አላህ ገንዘብ ከሰጠኝ ላይ ቀር እንደዚህ የሚሰራ የሆኑ ቤተሰቦችን የሚያበላ የሚያጠጣ እንዳይጨነቁ የሚያደርግ ሰው ካየህ ደግሞ ምን ትላለህ? እንደ ያ አላህ እኔም ገንዘብ ሰጠኝ፣ ቤተሰቦች እንደዚህ ረሃብ ባረኳቸው፣ እንዲህ ባስደሰትኳቸው፣ ጌታዬ እንደ ወንድሞቼ እንድሬ ሱከፍ